መምሸቱን ተከትሎ የኢራን ሰባሪና አስጨናቂ የበቀል እርምጃ መጀመሩ ተገለጸ። ኢራን በእስራኤላውያን ጥቃቶች ላይ አስጨናቂና ሰባሪ የተባለውን የበቀል እርምጃ መጀመሯን የገለጸች ሲሆን በብሔራዊ ቴሌቪዥን ጣቢያዋ በተላለፈው መልእክትም ከጥቂት ደቂቃዎች በፊት ለጽዮናውያን አገዛዝ አስከፊ ጥቃት ወሳኝ ምላሽ የተጀመረው በመቶዎች የሚቆጠሩ የባሊስቲክ ሚሳይል በመተኮስ ነው ተብሏል። የእስራኤል ጦር በበኩሉ ኢራን በእስራኤል ላይ ሚሳይል መተኮሷን ቀጥላለች ያለ ሲሆን፣ በመግለጫውም ሌላ በደርዘን የሚቆጠር ሚሳይሎች ወደ እስራኤል ተኩሳለችም ብሏል። ጦሩ አክሎም የምትሰሙት ፍንዳታ ድምፅ ከተጠለፈ ወይም ከመከነ ሚሳኤል የሚወጣ ነው። የአየር መከላከያ ስርዓቱ በየጊዜው ጥቃት አድራሽ ሚሳይሎችን እየለየ ይመክታል ሲሉ ተደምጠዋል። ሆኖም የኢራን የበቀል ጥቃት በእስራኤል ወታደራዊ ካምፖች ላይ ያነጣጠረ ነውም ተብሏል። የኢራን እስላማዊ አብዮት ጥበቃ የኢራን ኃይሎች በእስራኤል ውስጥ በደርዘን በሚቆጠር ወታደራዊ ማዕከል እንዲሁም የአየር ሰፈሮች ላይ የፈጸመውን ሰባሪ እና የተመጠነ የበቀል ጥቃት በጠቅላዩ መሪ አሊ ኬሜኔ